ይህ ሌላ ሀገር ቢሆን አመፃ ሁላ የሚያስነሳ ነገር ነው። ማቿ ራሷን እንኳን አጠፍታ ቢሆን ይህ ሰውየው በጣም በድሏት፣ አሰቃይቷት፣ በጣም ከአቅሟ በላይ ሲሆንባት አርጋው እንኳን ቢሆን ገዳዩዋ እሱ ነው። ቀጣይ ምን ሊለቅ እንደሚችል አስበው። ሰው እንዴት በዚህ ዘመን በዱላ ያምናል? ቆይ ካልፈለጋት መፍታት እየቻለ አንድ ሰው ሚስቱን የሚያሰቃይ የሚደበድብ ከሆነ ጤናማ አይደለም። ወይም የእብድ አክም ቤት ወይም ደግሞ እስር ቤት ነው መሆን ያለበት። ሌሎች በዙሪያ ያሉ ሴቶች ነገ ምን ሊያደርግ እንደሚችል መገመት ነው። ሁሉም ፎቶ በተለያየ ቀን የተነሳችው ነው ደግሞ የሚል ሀሳብ አለም ሰገር የሚል ከፌስቡክ ይሄን መረጃ የዘፋኝ የአንዷለም ፍቅረኛ የነበረችው ስለ ቀነኒና ሰሞኑ በተፖሰተው ፎቶ አስቀምጧል። በነገራችን ላይ ብዙ ተከታይ ባለው ቲክቶክዋ ሰሞኑና ዛሬም ደግሞ የተለያዩ ፎቶዎች ከዚህ ጋር የተገናኘ እየተፖሰቱ ነው። እኔም በጣም አዝኛለሁ። ምን እየተከናወነ ምን እየሆነ እንደሆነ ምንም ግልጽ የሆነ ነገር አይደለም። ሕይወቷን እንዴት እንዳጣች እንዴት እንዳለፈ የሚታወቅ ነገር የለም። ነገር ግን ከፎቶ እና ከቪዲዮ መረዳት እንደሚቻለው የሆነ ነገር ሆናለች። ግን ያ የሆነችው ነገር ምን እንደሆነ የሚታወቅ ነገር የለም። ግን አንድ ማለት የምንፈልገው ነገር እነዚህ ለሚጎዱ እነዚህ ራሳቸውንም ቢያጠፉ በሰዎች እጅ ቢሞቱም ነገር ግን ፍትህ ያስፈልጋቸዋል። ሰው እስከሌላቸው ሕገ መንግስት እስከሌለ አይነት ነገር በሀገራችን መሆን የለበትም። ምናልባት መሆን ያለበት መጣራት ያለበት ደረጃ ተጣርቶ ሰዎች የተበደሉትን እናትና አባትዋ ፊትህ ማግኘት መቻል አለባቸው። እስቲል አባቷ ቤተሰቦቿ ፊት እየጠየቁ ነው። ሰዎች አስተውሎ ተጠንቀቁ። በሌሎች ላይ እየፈረድን እኛ ግን ያንኑን መሰል ተግባር እናደርጋለን። በሀሳባቸው፣ በእምነታቸው፣ በድርግታቸው ወዘተ ላይ እየፈረድን መልካምና በጎ ብርሃንንና ጨለማን በማለት እንፈርጃለን። አስቀድማችሁ ከራሳችሁ ጋር አንድነት ፍጠሩ። በጨለማና በብርሃን በህይወትና በሞት መካከል መስማማትን አምጡ። ያን ጊዜ ውስጣችሁ አንድ ይሆናል። የሰው ልጅ ግን እንኳን አንዱን ከሌላው ጋር ቀርቶ ከራሱ በውስጡ አንድነት የለውም። ዘወትር ስናወጥና ስከፋፈል የሚውል ፍጡር ነው። ከራሳችሁ ጋር ተስማሙ። እንደዚህ የሆነችበት ምክንያት ምናልባት በሰው እጅም ራሷን አጥፍታ ቢሆን የምናውቀው ነገር የለም። ነገር ግን አስቀድማችሁ እናንተ ይህን ማርክ ሶሊሽን የምታደምጡ ሰዎች ከራሳችሁ ጋር ተስማሙ። ራሳችሁን ተመልከቱ። ውስጣችሁን አጥኑ። እውነተኛ ማንነታችሁን ገምገማችሁ ራሳችሁን ለይታችሁ አውጡ። ከፈጣሪያችሁ ጋር ተስማሙ። አዲስ ከሆናችሁ ይህም ቤት ሰብስክራይብ በማድረግ ቤተሰብ ይሆኑ።